ባልና ሚስቱ በተገናኙ በሳምንታቸው ተጣሉ። ጭቅጭቅ ላይ ናቸው። ኦ ማይ ጋድ! ኦ ላላ! ሽማግሌ የመጣ ከኋላ። ሀይሚ አስተራጭ፣ ልታስታርቅ መጣች። የኔ ውድ የኔ ቁንጁ በጣም ነው ያማረብሽ። ደግሞ ጭቅጭቅ ላይ ናቸው። ኦ ላላ ኦ ላላ! ባል ተናዷል፣ በጣም ተናዷል። በጣም እየጨቀጨቀች ነው እያለ ነው ሚስተኛውን ባሰበተረገፈተራቸው ኦ ማይ ጋድ! ኦ ላላ ኦ ላላ አይ አይ አይ አይ አይ! በጥፊ ደረግመችው። ይሻልሻል፣ ደርግሞ ሄደች። ባልየው ጥፊውን ቀምሶ ፀጥ። እንዴ ሽማግሌ ደብሽለታ፣ እንዲህ ጉንጩን አቃጠለችው እኮ። ወይኔ ቡራዬ ወይኔ፣ ደባበሰችው። ይሻልሻል፣ ይሻልሻል፣ ይሻል። አይ ማልቀስ ይሻላል ማልቀስ አይሻልም። ጋርና ሚስቱ በተጣል በተጣምሩ በሳምንታቸው አልተጣሉም። ኦ ማይ ጋድ ኦ ማይ ጋድ! ሰወረተኛ ነው። ጠዋት ስታሽቃብጦ የነበራቸው የነበረቸው ተረጋጉ ብያችሁ ነበር። ይሄው በተገናኙ በሳምንታቸው ሊንዳየ የብሩክን በጥፊ ወለወለችዋ። አቃጠለችው አቃጠረችው እንግዲህ ሊንዳ የኔ ቆንጆ እያላችሁ ስታሽቃብጡ የዋላችሁ ደህና ናችሁ? እንዴት ናችሁ? ምንም ቢሆን ሀይሚ ነው የምትሻለው ብያችሁ ነበረ። ሊንዳ በጥፊ ፊቱን አቃጥለው ስትሄድ ማለት ነው ሀይሚ ናት ደባብሳ እየተቃጠለው ፊቱ እንዲበርድ ያደረገች። ላላ እንደው የዛሬውማ ጉር ነው እናንተየ። ቱ በፈጣሪ ስም አይ ሊንዳ ውይ ውይ ውይ። ሀይሚ ደግሞ ዛሬ እንዴት እንዳማረብሽ የኔ ውድ ማለት ነው እንደ እርጋታሽ ምንሽ እኮ። ኦ ማይ ጋድ ኦ ማይ ጋድ። ሲጨቃጨቁ ከኋላ ሆና እየተመለከተቻቸው ነበር። ና ሊንዳዬ ብሩኬን በጥፊ ጩልልል አድርገች። ኦ ማይ ጋድ ኦ ማይ ጋድ። ምርጥ ቀን ምርጥ ቅጣት ነው የተሰጠው ቡራዬ ማለት ነው ሀይሚን እንደዚህ ስታቃጥላት ኑረ አየህ በሴት ልጅ ስሜት መቀለድ እንደዚህ ነው መቀለድ ሀይሚን እኮ ቀርደባታል ሴት ልጅ ሁለት ቀን ሶስት ቀን አራት ቀን ብዙ ጊዜ ጊዜ ባሳለፍክ ቁጥር ፍቅር ይዛታል ሆንቀ ይገባላታል አለቀ ሀይሚ እኮ ከአንተ ጋር አንድ አመት እየኖረች ፍቅር ያላዛት መስሎ ነው እና ቃርግትታታል እስከ ዛሬ ማለት ነው እና የሀይሚ ስሜት ተረዳላ፣ ብሮ ይህ አንድ አመት ሙሉ ሀይሚ አብራህ ኑራ፣ አንድ ቀን አፈቀርኩ ብላ አታውቅም። ሳታፈቅር ቀርታ ሳይሆን መናገር አትፈልግም። ሊንዳዬ በሳምንቷ መታ ፎንቃ ገብቶልኛል። በግድ የኔ ካልሆንክ አስገድዶ መድፈር ነው ይሄማ። ኦ ማይ ጋድ! ወንዶችዬ፣ ወንዶችዬ፣ ወይኔ ጉዳችሁ ፈላ። ሴት ጋር አትጠጋጉ። አጠገቧ እንዳትቀመጥ፣ ሴት አጠገብ እንዳትቀመጡ ከዚህ በኋላ አንድ ቀን አብራችኋት ከተቀመጣችሁ፣ ነገ ጧት አፈቀርኩ ካላገባህኝ ብላ ተሰቅላለች። ብራዘር እና ጥንቃቄ አርጉልላችሁ ፈልጌ ነው። ብሩኬ እንግዲህ ሁለት ሶስት ቀን እየፈገፈገ እያቀፈ እየሳመ እያመጣት ነበረ። ከዛ ሊንዳ ሳታስበው ፎንቃ ውስጥ ግብት። ፍራንክ ኖስትሮ የነበራችሁ አይደለም? እኔ ከትናንት ወዲያ ኮ ግሉኮስ ሰኩታ ይቻታለ እጇ ላይ። ኦ ይሄ ነገር በጣም ከባድ ሀይሚ የኔ ውድ እንዲህ ጠፈጠፈች እኮ እናንተ። አላስተረፈችውም እኮ ቡራ የፊት ተርፋ። ወይኔ ወንድሜ፣ እኔን ወንድሜ፣ እንዲሁ ትናን በመጣች ሴት እንደዚህ ተጠፈጠፍ። ሀይሚ ይሄን ያክል አመት ኑራ ሳትጠፈጠፍ እውይ፣ እውይ፣ እውይ! እኔን እኔን ድህረቴን ነው ደቅ ደቅ ያደረኩት እንደዚህ ተጠፈጠፈ። እንዶ ባፈረጠመ እጇን የወለወለችው በሀይል በኃይል። ሃይሚኮ ባለፈው ነካ ነበር ያደርገችው። እንዶ ሳማ ተንጠራራችና አን የምስቀው፣ ብሩክ ስለተመታ አይደለም ግን በሳምንታቸው መጣላታቸው። ሲቀጥል ቲክቶክ ላይ ስታሽቃብጥ በኋላቸው ሰዎች አሳዘናቸው። ይገባቸው። ሊንዳ የኔ ማር የኔ ቸኮላታ የኔ ማርማራታ ይሄው በሳምንቷ በጥፊ አቃጠለችላችሁ። አይዋ ቡራዬ ምርጥ ቅጣት ነው። ምክንያቱም በሴት ልጅ ህይወት መቀለድ የለብም። ተግባባን አይደለም? ከሀይሚ ጋር አንድ አመት ኖረ አፈቅርሻለሁ አላልካትም። ሀይሚ ሳታፈቅር ቀርታ አይደለም። ሶ አንተ በግልጽ መናገር አለብህ ሊንዳ እሺ አልፈልግሽም አልክ። ጥሩ ነገር ነው ዛሬ የተናገርከው። ሊንዳ ላይ አልፈልግሽም አልክ። ሶ ሃይሚንሽ ምን ተሆንሽ? ሃይሚን ለምንድን ነው አንተ? ቆይ ሊንዳን አልፈልግሽም ካልክ ሃይሚን ነው መፈልገው። ከሀይሚ ጋር መቀጠል እፈልጋለሁ ለምን አላልክም? ለምን አላልክም? ፍቅረኛ እንደሌለ ነው አሁን ሊንዳ የምታውቀው እሱ። የራሷን ህይወት ትጀምራለች አለች እና ብትጀምርስ አለ ብትጀምርስ አለ ከሊንዳ ጋር አሁን አታዲያ ከሃይሚ ጋር ካልሆንኩ እኔጋ ስሜት የለም። ደግሞ ለምን ተናገርሽ አላት። ለምን ተናገርሽ ብትናገርስ? ብትናገርስ? ባትናገርስ? በውስጥ ልትቆሰቁሷት ነበር። ልትቆሰቁሱት ነበር። ወይ የኔ ማሮች እንዴት ናችሁ? የዛሬው ጥፊ እንዴት ነው? አይ ብሩኪ፣ አይ ብሩኪ፣ የኔ ምስኪን ወንድም በእውነት አሳዝነኛል። ማለት በጠበስካት በሳምንቷ እንደዚህ እጇን ስታነሳብህ፣ ሀይሚ እሷ አቃጥላለች ስትሄድ፣ ሀይሚ ድብስ ወስ አድርጋ የተቃጠሎን ዝ ታበርድ ነው የሳቆት። የእኔ ማር ሀይሚዬ ማለት ነው የእኔ ውድ ነገር ኡ የእኔ ጨዋ የእኔ ስነ ስርዓተኛ። የምር እስኪ ሀይሚ እኔ መሰለኝ ሴት የእግርህ ነቃ ብትሄድ ብሩክ እንደማታገኝ እነግርህ ጋጣ ወጥ ናቸው፣ ዘመን ሴቶች እንደ ሀይሚ ክብርና ስርዓት ያለው ሰው የለም። ሀይሚ እያፈቀረችው በውስጧ አመቀር ይዛለች። ሊንዳየ በሳምንቷ መታ ዘረገፈችው። ነበራችሁ ዘረገፈችው። በ በእኔ አልተጀመረም ብርቅ አይደለም ማለች። አይነውጣ አይነውጣ ነሽ። እስኪ ሰብስክራይብ አድርጉ። እናቴ ፈታ ማለት አለባችሁ ጋይስ። የምን መናደር ነው? አትናደዱ። የምሬ ነው። አትናደዱ ይህ ስትፈታ ብሩክ እየ ጥፊውን ቅምስ አርጎ ጥጥ አድርጓት እንደውሃ ማለት ነው ፊቱ እንደ በስበስ አድርጎ ጸጥ አለና እንግዲህ ሊንዳን አሁንም ቢሆን አትስደቧት ልላችሁ ፈልጋለሁ። ምክንያቱም ብሩክ የራሱ አትስደቡብኝ ብሏል። ወይል እንግዲህ ሊንዳ ጋጦጥ ምናምን ልንላት አንችልም። ምክንያቱም ራሱ ጎትቶ አምጥቶ ወጥመድ ውስጥ የገባው ራሱ ራሱ ባጠመደው ውስጥ ወጥመድ ውስጥ እንዱሁ ብሩኬ ሁሌ ማለት ነው ሀይሚን በቀላለው ብሎ የሚሰራው ነገር መልሶ ራሱ ነው የሚገባበት። በቆፈረ ጉድጓድ እራሱ ነው አብዛኛው የሚገባ። ፍራንክ ምንም ሲሰራ አይሳካለትም፣ ብሩኬ ማለት ነው። እና አሁንም አልተሳካለትም፣ ከባድ ወጥመድ ውስጥ ገብቷል። እኔ የሚገርመኝ ነገር ብሩቅ ቆይ፣ ያንተ ቆይ፣ ሰው አታፈቅርም? እንደ ፍቅር አይዝህም። እንደው አንድ ጥያቄ ፍቅር አይዝህም ወይ? ሊንዳን፣ ስሜት የለኝም አላፈቅርሽም አልክ። ስሜት ከሌለህ እንደዛ ስትፈገፍጋት ነበር ለምንድን ነው ያ? እንዴ ታቅፋታለህ፣ አንዴ ጇን ታልመዘምዘዋለህ

ሊንዳን እሺ አይሆንም አልካት ይሄ ጥሩ ነገር ነው ቁርጡን መንገር ጥሩ ነገር ነው አይሆንም ከአንቺ ጋር በፍቅር ልንቀጥል አንችልም ብለሃል ኦኬ ናይስ ቬሪ ናይስ ዚስ ኢዝ ቬሪ ናይስ አንደዲ እንዲ ፈታ በሉ የኔ ውድሽ የምን መጨናነቅ ነው እንደ መጨናነቅ የለም እና እንደዛ ካልክ በኋላ ታዲያ ሀይሚን ነው መፈልግ ከሀይሚ ጋር ነው መቀጥል ለምን አላልክም ከሀይሚ ጋር መቀጠል ፈልጋለሁ አላልክም? ሀይሚ እኔ እዚህ ጋር እየተጎዳው ነው አለች ኮ ሽዋሽዌ። ሀይሚ ዛሬ በቃ የኔ ውድ ማለት ነው ወ የምር ተመችታኛለች። ለምን መሰላችሁ? በቃ እኔ ምን ላድርግ አለች ኮ ኮ። ምን ታድርግ ብሩክ። አሁን የጠራችው እየቀለድ እኛ እንዳልነው ፍራንክ ምናምን እያላችሁ ስለነበረ ፍራንክ ነው የመሰለው። ፍራንክ ቢሆን እንደዚህ በጥፊ ያጠፈጥፈው ነበረ። ሲቀጥል ሀይሚ እየዋሻው አይደለም ብላለች። በውስጥ ደውላ አውረታታለች። እና ሀይሚ አሁን ያደረገችው ነገር ትክክለኛ ነገር ነው። ገባችሁ? በቃ እንደምታደርግ አድርግ፣ መልሱን አንተ ስጣት ነው እያለች አለችው። አብረሃቱን በግድም እያለችው አይደለም፣ ተዋትም እያለች አይደለም። ተዋት እንዳትል እራስ ወዳድ ልትባል ነው። ሲቀጥል ደግሞ እንደ ፍቅረኛው አፈቅርሻለሁ ብሏት አያውቅም። ፍቅረኛዬ ነው ብላ መከራከር አትችልም የኔ ፍቅረኛ ነው ተይው ከሱ ህይወት ውጭ ማለት አትችልም ገባችሁ ለዚህ እኮ ነው ሀይሚ ግንኙነታቸው ግልጽ እንዲሆን የምትፈልገው ሲቀጥል ደግሞ ማለት ነው ተይውና ሂጂ ወይም አብርሃትሁን እንዳትል የሱን ስሜት እርግጠኛ አይደለችም ሲቀጥል ደግሞ ከእሷ ጋር እንዲሆን ትፈልጋለች ገብቷችኋል አይደለም ስለዚህ ሀይሚ እንደፈለገህ አድርግ አንተ ወስን ማለትሽ በጣም ደስ የሚል ነገር ነው። መጨረሻ ላይ ግን ፊቱን እንደዚህ ወዝ በወዝ ስላረግሽለት እናመሰግናለን የኔው ውድ ምንም ቢሆን ብዙ አመት አብሮሽ ነው የኖረ እንዲሁም እኔማ ሲጠፈጠፍ፣ በጥፊ ራሱ እጇን መያዝ ነበረብሽ። አጠራመመችው እኮ አላስተረፈችውም። እና አይዞ ብሩኬ፣ አይዞ ወንድም ዓለም አይ ትናንት መታ፣ እንደው ዛሬ በጥፊ ኦ ማይ ጋድ ዲሲስ ዳንጀሬስ። ለማንኛውም የኔውድሽ በጣም ነው የምወዳያች። ፈታ ዘና በሩ አትጨናነቁ ጋይስ። እንዴ የምን መጨናነቅ ነው?